ያለ ደም ስርየት የለም ከዳካር ወደ አፋር የትግራይ መሪዎች አብይንና የዘረጋውን ስርዓት ከመጣል ባለፈ ስለ ወደፊቱ ኢትዮጵያ ውል ያለው ፖለቲካዊ እቅድ ይዞ ባለመገኘታቸውና ዓለም አቀፉን ማኅበረሰብ ማሰምን ባለመቻላቸው ሰራዊታቸው በብዙ መሥዋዕትነት ያገኘውን የድልማማ ናዱት በእርግጥ ከሰሜን ሸዋ የተመለሱት አሜሪካ ስላልፈቀደችና ይልቁንም ወታደራዊ እርምጃ እንደምትወስድ ስላስፈራራች ብቻ አይደለም፣ ፖለቲካዊና ወታደራዊ ምክንያቶችም አሉ። በህዳር የመጀመሪያው ሳምንት የሰራዊቱ አዛዥ ሌተና ጀነራል ታደሰ ወረደ የሲቪልና ወታደራዊ አመራሮች ያሉበትን ማዕከላዊ ኮማንድ ሰብስቦ ሰራዊታችንን ወደ ትግራይ እንመልስ አለ። ለዚህ ብዙ ምክንያቶች ደረደረ። መሀል ለመሀል የተደረገ ወታደራዊ ማጥቃት ለጠላት የተመቸ ሆኖ የአቅርቦት መስመራችንን ተጋላጭ አድርጎታል ዋናውን ሰራዊታችንን ወደ ደብረ ብርሃን በማስጠጋታችን በሰንበቴ በጭፍራና በጋሸና በኩል ያለው ግንባር ክፍት ሆኗል በዚህም ሻዕቢያም ሆነ ብልጽግና ሰራዊቱን በዚህ አካባቢ ለማስገባት እያስጠጋ ነው በመሆኑም ከኋላ ልንቆረጥ የምንችልበት አደጋ የሰፋ ሆኗል ፖለቲካዊ ሥራ ባለመሠራቱም በመሀል ሀገር ያለውን ኃይል ካስወገድን በኋላ የሚፈጠረው ቀውስ አደገኛ ነው ወዘተ አለ የተወሰኑ የህወሓት ሲቪል ባለሥልጣናትና በበኩላቸው አንዳንድ ወታደራዊ አመራሮችም አዲስ አበባ ለምግባት በጣም ከመጓጓታቸው የተነሳ የተጣደፈ የውጊያ ዕቅድ ባያወጡና ትኩረታቸውን ወደ ደብረ ብርሃን ባያደርጉ ኖሮ ጋሸናና ሐርቡ ከፍታ አይሆንም ነበር። በኋላ ስንቆረጥ እንዴት መረጃ ሳይኖረን ቀረ? ደግሞ ስለንቆረጥ እንደምንችል ለምን አስቀድሞ ከግምት ውስጥ አልገባም? ወዘተ ሲሉ አመራሩን ለመተቸት ሞከሩ። በመጨረሻ መወቃቀሱ እንደማይጠቅም ሂስ ተደራረጉና መፍትሄው መመለስ ብቻ ነው በሚለው ላይ ተስማሙ። ሆኖም ስንመለስ ለአሜሪካኖቹ ማሳወቅ ይገባናል በሚለው ሀሳብ ላይ ከውሳኔ ከደረሱ በኋላ ለነፌልትማን ይህንኑ ነገሩ፣ ሊመለሱ መሆኑን፣ ነገር ግን የአብይ ሰራዊት በአሜሪካኖቹ አግባቢነት የተደረሰውን ስምምነት ጥሶ ቆቦን የሚያልፍና የትግራይን መሬት የሚረግጥ በተሻለ ዝግጅት እንደገና ውጊያ ሊያደርጉ እንደሚችሉ ገለጹ። ህወሓት በቂ ፖለቲካዊ ስራ ሳይሰራና ህዝብን ሳያሳምን አዲስ አበባ የሚገባ ከሆነ ከፍተኛ ቀውስ ሊፈጠር ይችላል ብሎ የሰጉት አሜሪካኖች የሰራዊቱን መመለስ አድንቀው አብይንም ወደ ትግራይ እንዳይገባ አስጠንቅቀው የትግራይ ጦር መመለስ እንደጀመረ ነገሩት። ከዚህ በኋላ ነው እንግዲህ ሌተና ኮሎኔሉ አብይ አህመድ መከላከያን በግንባር ሆኜ ለመምራት ከነገ ጀምሮ ወደ ግንባር ልዘምት ነው ሲል መግለጫ አወጣው። ይህንን መግለጫ ጽፎ ሞገዱን የተቆጣጠረው ሰኞ ማታ ህዳር 13 2014 ዓ.ም ነበር። አብይ ሰባተኛው ንጉስ ነህ ተብዬ የነገስኩ ነኝ እንዳለው የሰጠው መግለጫም የንጉስ የሚመስል ነበር። እንደ አፄ ኃይለ ስላሴ እኛ እያለ የጻፈውን ያንን የንጉስ ጥሪ በወቅቱ የህወሓቱ ቃል አቀባይ የነበረው ጌታቸው ረዳ እንዲህ ሲል አፍ ይዞበት ነበር። የአብይ ጥሪ ብዙ የሚያስቁ ነገሮች አሉት። ሲጀመር እስካሁን የት ነበር? ንጉስ የመሆን ፍላጎቱ ብቻ ነው ትክክል። አፄ ዮሐንስ አድርገውታል፣ አፄ ምኒልክ አድርገውታል። እንደሚባለው ለማድረግ ነው ፍላጎቱ የከበደው። በሚስጥህ በድንበርህ መጥተዋል የሚሉትን ቃላት መድገም ነው። ኦሪጅናል ለመምሰል ነው የጣረው። ወግወጉ ተይዘዋል ንጉሰ ነገስት ከሌ ጠላት መጥተዋል ብለው ጥሪ ያደረጉ ሲባል ሰምተዋል። ግን እነሱም ቢሆን ጠላት አንኮበር ሲደርስ አይደለም ጥሪ ያቀረቡት ድንበር ተጥሰዋል ብለው ሲያስቡ ነው። አብይን ከምኒልክ ጋር ማወዳደር በራሱ ስድብ ነው የሚሆንብኝ። እሳቸው ቢያንስ እንደ አብይ ቀላማጅ አልነበሩ። ጠቅላይ ሚኒስትሩ ይህንን መግለጫ በሚያወጣበት ቀን የትግራይ ሰራዊት ከመላ ሰሜን ሸዋና አፋሮቶ ደቡብ ወሎን አጋምሶ ወደ ሰሜን ወሎ እየተሻገረ ነበር። በትላልቅ የጦር ትምህርት ቤቶች የተማሩት ጄኔራሎች ያልቻሉትን ጦርነት በሱ አመራር ሰጪነት እንደሚያሳካው ሲናገር አልጎረበጠውም። እናም በምሽቱ ህዳር 13 2014 ዓ ም ከነገ ጠዋት ጀምሮ ግንባር እንገናኝ ብሎ እንደ ፍቅር እስከ መቃብሩ ፊት አውራሪ መሸሻ ቀጠሮ ሰጠ። በሚዘምትበት ግንባር ግን ቀደም ሲል በአሜሪካኖች አማካኝነት በተገባው የቃል ስምምነት መሠረት ጠላቶቹ እንደተመለሱና እንደሌሉ ያውቃል። የት እንዳለ በየት በኩል እንደሄደ ሳይታወቅ ቀናት ከፈጀ በኋላ ጠቅላይ ሚኒስትር አብይ በካሳጊታ ግንባር ሆነው ሰራዊቱን እያበረታቱ ነው ተባለና ምንም ጠመንጃ በሌላቸው ወታደሮች ፊት ቆሞ በኢቲቪ ታየ። የአህመድ ልጅ በሴኔጋል ዳካር ሲጠበቅ በኢትዮጵያ አፋር ተገኘ። የቴሌቪዥን ጋዜጠኞች ስታንዳፕ የምንለውን የዘገባ አይነትም ሲሰራ ተመለከት። ነው ስታንዳፕ የዜና አዘጋገብ አንድ ጋዜጠኛ አንድ ጉዳይ በሚከናወንበት ቦታ ላይ ቆሞ ስለሚከወነው ነገር የሚያብራራበት መንገድ ነው። አብይ ያንን የጋዜጠኝነት ሚና በመውሰድ ተቀባብቶ ይህ ማዶ የምታዩት ተራራ ጁንታ የሰፈረበትም ነገር ነገርን ይዘዋለን ይላል። በዚያ ቦታ ላይ እኮ እንኳን ጁንታው ወፍ እንደሌለች አስቀድሞ ያውቃል። ግን የትግራይ ሰራዊት አካባቢውን የለቀቀው እሱ በመዝመቱ እንደሆነ ሲናገር አሁን ወለም አላለው። በዚህ ጊዜ እነብርሃኑ ጁላና አበባው ታደሰ ተሸማቀው ኩላሊታቸውን ቢያክሉ አያስገርምም። በእርግጥ ብርሃኑ ጁላ እጅግ ከስቶ ከመቃብር ያመለጠ አስከሬን መስሎ ነበር። የአብይ የዘመትኩ ማለት ምን አመጣ የሚል ጥያቄ ቢነሳ መልሱ አጭር ነው። የሟች ሲቪሎችን አሃዝ ጨምሯል። አብዛኛው ሰራዊቱን ጨርሰንበታል። በእውር ድንብር የገባውን ኃይል፣ የዘረፈውን ሀብት በእውር ድንብር ይዞ እንዳይወጣ የሁሉና የሸዋ ህዝብ እንዳታሳልፈው ብሎ ጥሪ ያቀረበ፣ ታንክና ሞርታር፣ መድፍና አርፒጂ የታጠቀን ጦር ነው እንግዲህ በዲሞፍተርና ቤልጂክ ግጠሙት እያለ የሚያዘው ጭካኔው ጥግ የለውም። መቼም የትግራይ ሰራዊት ወደ ደብረ ብርሃን ሲመጣ በሰላም ያሳልፈው ገበሬ አብይ ያቀረበው ጥሪ እውነት መስሎት በጭፍራና በአንጾኪያ አካባቢ ሲመለሱ ጠብቆ ተኩስ ከፈተ። በተለይ አምቦ ውሃ በተባለ የአንጾኪያ ገምዛ ወረዳ ላይ ብዙ ንጹሐን ለእልቂት የተዳረጉበት አላስፈላጊ ውጊያ ተካሄደ። አብይ በአሜሪካኖች አደራዳሪነትና በህወሀት ስንፍና ሥልጣኑን እንደተረፈችለት ልቡ እያወቀም ለፕሮፓጋንዳ ጥቅም ሲል ብቻ የንጹሐን እልቂት መቆም የለበትም ብሎ ህዝቡን በዚህ መልኩ አጋደለ። በእርግጥ አብይ የሰዎች ሞት የሚያሳስበውና የሚያሳዝነው ፍጡር እንዳልሆነ በተደጋጋሚ ተናግሯል። በሚስጢርም በአደባባይም ሞት የሌለበት ሀገር የለም። ሞት አታዳንኩ ሰው ይሞታል፣ ኢትዮጵያ ግን ትቀጥላለች። ለሞቱት ሰዎች ዛፍ ተክለን አስከሬናቸው ጥላ እንዲኖረው እናደርጋለን፣ ወዘት የሚሉ ጨካኝ ንግግሮችን በተደጋጋሚ ያስደምጦናል። በአንድ ወቅት ደግሞ የጴንጤ ወዳጆቹ ከአንድ የጸሎ ስነ ስርዓት በኋላ ሰው እየሞተ ነውና ይህንን ለማስቆም ጥረት ብናደርግ አይሻልም ወይ ሲሉ ጠየቁት። የሱ ምላሽ እንደተለመደው ዘግናኝ ነበር። ይህንን መንበር የሰጠኝ እግዚአብሔር ነው። እሱ ይህንን መንበር ለመጠበቅ ሲል የማንንም ደም ሊያፈስ ይችላል። እንደምታውቁት በመጽሐፍ ቅዱስም እንደተጻፈው ያለ ደም ስርየት የለም። እንዲህ ያለ እምነት ያለው ሰውዬ እስከ አፍንጫው የታጠቀውን የትግራይን ሰራዊት ባገኛችሁት ሁሉ ግጠሙት ብሎ ሕዝብ ሲያስጨርስ አስደናቂ አይሆንም። ታህሳስ 2014 ዓ.ም ተመረት የትግራይ ሰራዊት ከሸዋና ከአብዛኛው ወሎ ወደ ትግራይ ገባ። ሰራዊቱ ያለ አንዳች መንጠባጠብ፣ ያለ ክፉ ኪሳራ ሌሊትና ቀን ከ400 ኪሎ ሜትር በላይ በእግሩ ተጉዞ ተመለሰ። ጦሩ በመኪና ያልተጓዘው አብይ በአሜሪካኖቹ አደራዳሪነት የተደረሰበትን የቃል ስምምነት በድሮኖች የሚፈጽመው ድብደባ በመበርታቱ ነበር። የህወሃቱ አለቃ ደብረጽዮን ገብረ ሚካኤልም ታህሳስ 11 2014 ዓ.ም፣ ሰራዊቱ ከገባባቸው የአማራና የአፋር ክልሎች እንዲወጣ አዝዣሉ። ይህም በተሳካ ሁኔታ ተከናውኗል ሲል ለተባበሩት መንግስታት የእወቁልኝ ደብዳቤ ላከ። አክሎም ይህ ከባድ ውሳኔያችን የሚፈጸምብን የድሮን ድብደባ እንዲቆምና የሰላም በሮች እንዲከፈቱ የሚያደርግ ነው ብለን ተስፋ እናደርጋለን አለ። በሰሜን ሸዋ በተካሄደው ጦርነት ትልቁን ሚና የተወጡት አብይ በኢትዮጵያ ታሪካዊ ጠላትነት ከሚጠቀሱ ሀገራት ያመጣቸው ድሮኖች እንጂ ያሰማራቸው ሰራዊቶች እንዳልሆነ በሚገባ ያውቃል። አብይ ከግንባር ሆኜ ውጊያ እመራለሁ ብሎ ከሄደ በኋላ ወደ ኮምቦልቻ አካባቢ ሆነው በሰራው ስታንዳፕ ሪፖርት ቀይ ቦኔት ያደረጉ ኮማንዶዎችን ሰብስቦ የምንተማመነው በእናንተ ጀግንነት ነው ብሎ ሲዋሽ ያስተዋለው ኒውዮርክ ታይምስ ጋዜጣ የተዋጉልህስ ቱርክና ኢራን ናቸው ሲል አላግጦበት ነበር። ድሮኖችን ማለቱ ነው። ጋዜጣው የድሮኖቹን ሚና ሚዛን ቀያሪ ሲል ነው የጠራቸው። የእርስ በእርስ ባላንጣነትና ከኢትዮጵያ ጋር ባላቸው ታሪካዊ ቁርሾ የሚታወቁት የአረብ ሀገራትና ኢራን ለምን የአብይን የሥልጣን ነፍስ ለማዳን ተረባረቡ? የሚል ጥያቄ ለሚኖራቸው አንባቢዎቹም ምላሽ ይዞ ነበር። የድሮን አቅራቢዎቹ ፍላጎት የተለያየ ነው። አንዳንዶቹ ለትርፍ ነው፣ ሌሎቹ በቀጠና ያላቸውን ስትራቴጂካዊ ጥቅም ለማስጠበቅ ነው። ቀሪዎቹ ደግሞ ያሸንፋል ብለው ካሰቡት ጎን ለመወገን ነው ያለው። ጋዜጣው አብይ አህመድ የኢትዮጵያን ወጣቶችና የመሰረተ ልማት አውታሮች የድሮን መሞከሪያ ላብራቶሪ እንዳደረጋቸውም ያትታል። አብይ ከቱርክ ለገዛው ድሮን ብቻ ከ5 ቢሊዮን ብር በላይ ወይም95 ሚሊዮን 2500 ዶ እንዳወጣ የሚገልጸው ጋዜጣው ጠቅላይ ሚኒስትሩ የኢትዮጵያን ሕዝብና መሬት የድሮን ውጊያ መሞከሪያ ላቦራቶሪ አድርጎታል፣ ይላል። እንዲህ ያለውን ሁነት ከሌላ ታሪካዊ አጋጣሚ ጋር ሲያነጻጽር ደግሞ እንዲህ ይላል። በ1930ዎቹ የውጭ አገራት ያመረቷቸውን አዳዲስ የጦር መሣሪያዎችና የውጊያ ቴክኖሎጂዎች ለመሞከር የስፔንን የእርስ በርስ ጦርነት ተጠቅመው ነበር። የኢትዮጵያና የሊቢያው እርስ በርስ ጦርነት ደግሞ የድሮን ቴክኖሎጂ ቤተ ሙከራ ሆነዋል ሲል ያትታል። የአብይ የድሮን ውጊያ እንዲህ ያለ ገንዘብ የፈሰሰበት እንዲህም ያለ ልምምድ የተደረገበት ነበር። በተለይ በሰሜን ሸዋ የነበረው ውጊያ በድሮን የተካሄደ ነበር ቢባል ስሁትነት የለው። የብልጽግናው መገናኛ ብዙሃን ከደብረ ብርሃን ግንባር እያሉ ሲዘግቡ ከአንዳንድ ወዳጆቼ ጋር ከድሮን ግንባር ለምን አይሉትም እያልን ቀልድ ነበር። በእርግጥ መገናኛ ብዙሃኑ የውጊያ ግንባሮችን ሲጠሩ ያስቁ ነበር። ጦርነቱ ደሴ ዙሪያ እየተካሄደ በራያ ግንባር ይሉ ነበር። ሰሜንና ደቡብ ወሎን አልፎ ከከሚሴም ተሻግሮ ሰንበቴ ሲደርስ ደግሞ ወሎ ግንባር አሉ። የመንግሥት ጦር በዚህም ሽንፈት ተከናንቦ ደብረ ሲናና ሸዋሮቢትን ሲነጠቅ ከምሥራቅ አማራ ግንባር እያሉ መዘገብ ጀመሩ። ጣርማበርና አካባቢው ሄዶ ፕሮፓጋንዳ የሠራ ለነበረ አንድ የኢቲቪ ጋዜጠኛ ደውዬ ደግሞ ምሥራቅ አማራ የት ነው አልኩት። ዜና ላይ ስጠራው ሰምተህ ነው መልሶ ጠየቀኝ። አዋ ኬታ መጣው ብዬ ነው እና ደብረብርሃን ግንባር ብዬ ሽብር ልፍጠርለህ አለኝ። ለካስ የውጊያ ግንባሮችን በስማቸው መጥራት የብልጽግናውን ሰፈር የሚያረድ የሽብር መርዶ ነበር። የሆነ ሆኖ አብይ ወደ ግንባር ዘመትኩ ብሎ ለአንድ ሳምንት ግርግር ከፈጠረ በኋላ ወደ ቢሮ መመለሱን አወጀ። ዳካር ሲጠበቅ አፋር፣ ማሊ ሲጠበቅ ሚሌ፣ ናይጄሪያ ይገባል ሲባል ወልዲያ ግንባር ከርሞ ተመለሰ። በእርግጥ እዚያ መክረሙንም እንጃ። በዚያ ሰሞን በዋለበት የማያድር ባደረበት የማይውል ሁሉንም በጥርጣሬና በፍርሃት የሚመለከት ስለነበር ደብረ ዘይት አምሽቶ ሰመራ እንደሚተኛ ይሰማ ነበር። አዲስ አበባን ጭራሽ አላመናትም። አንድም ጀነራል አዲስ አበባ እንዳይቀመጥ አድርጎ ነው እሱ በምስራቅ ኢትዮጵያ የሚዞረው። ለስልጣኑ አደጋ ይሆናል ብሎ የሚያስበውን ማንንም ሰው አዲስ አበባ ውሎ እንዲያድር አይፈቅድለትም ነበር። ዞረም ተጠቀለለም ልክ ዘመተ ተብሎ ድቤ እንደተመታው ተመለሰ ተብሎም ተደለቀ። ለደመቀ መኮንን ትቶለት የሄደውንም ሥልጣንም ሳይሸራረፍ እንዳገኘው የእሱ አማሮች አራገቡለት። ምክትል ጠቅላይ ሚኒስትሩ ምን ያደርገዋል ተብሎ ተሰግቶ እንደነበር እንጃ፣ የሥልጣን ዋንጫውን ከነነፍሱ አስረከበው ብሎ በደስታ ጮቤ ረገጡ። የትግራይ ሰራዊት ከሁሉም አካባቢዎች ከወጣ በኋላ አብይ ቃሉን አክብሮ ከቆቦ እንዳያልፍ ለጦሩ ትዕዛዝ ሰጠ። ከአብይ አማሮች አንዱ የሆነውና ጠቅላይ ሚኒስትሩ በጠራው ቁጥር በየተራራው ሰራዊት ይዞ እንገፍ እንገፍ ሲል የነበረው ጀነራል ተፈራማሞ የትግራይ ሰራዊት ከወጣ በኋላ ላሊበላ ከገቡት የመንግስት ወገን ጦር አዛዦች አንዱ ነበር። በዚያች ከተማ የትግራይ ሰራዊት ለወራት ከርመዋል፣ ከማህበረሰቡም ጋር ተላምዷል። በመጨረሻው የሰራዊቱ መውጫ ቀን ግን ሰባት የሰራዊቱ አባላት በተለያየ የመዝናኛ ቦታዎች አድረው ስለነበር ጓዶቻቸው ትተዋቸው እንደሄዱ አላወቁም ነበር። የሚፈለጉበት አዝራሻም ስላልነበር ሰራዊቱ ትቷቸው ከመሄዱ ውጪ አማራጭ አልነበረው። የከተማው ነዋሪ ግን ደብቆ አቆያቸው። ከቀናት በኋላ አንዱ የአብይ አማራ ጀነራል ጦር እየመራ ወደ ከተማ ሲገባ ይህንን ወሬ ሰማ። ከዚያም ጁንታ የደበቀ ማን ነው? አምጡ አለ። ህዝብ ሰብስቦም በዚህ ከተማ ውስጥ ጁንታ የደበቃችሁ አላችሁ፣ አምጡ አለ። ህዝቡ ግን የበደሉንም የለ አንሰጥም ብሎ በአቋሙ ጸና። ጀነራሉ ወደ መለማመጥ ገባ። የያዛችሁት የጠላት ሰራዊት ነው፣ መረጃ እንዲሰጠን እንፈልጋለን። የምንፈልገውን መረጃ ካገኘን በኋላ ወደ ሀገራቸው እንሸኛችኋለን ብሎ ለመነ። በዚህ ጊዜ ነዋሪዎች የደበቋቸውን ጁንታዎች አውጥተው ሰጡ። መኮንኑ አላቅማማም። ያለ ምህረት በሕዝብ ፊት በአደባባይ ረሸናቸው። አስከሬናቸው ለቀናት እንዳይነሳ ተከልክሎም ከረመ። የትግራይ ሰራዊት የማረካቸውን ወታደሮች ከሌለው ላይ ቀንሶ እየቀለበና እየቀነሰ ሲለቅ እነሱ ግን በአጋጣሚ ያገኟቸውን ታጣቂዎች ሳይቀር ይረሽናሉ። ለዚህ ነው የአማራ ህዝብና ልሂቅ ነን የሚሉት ኃይሎች የዳሽንና የዳሎልን ያህል የተራራቁ የሚሆኑት። ህዝቡ አርቆ የሚያስብ ጠላትና ወዳጁን የሚያውቅ ዘላቂ ጥቅሙን የሚጠብቅ ወዘተ ነው። ልሂቁ ደግሞ እንደ አብዛኛው የአብይ ጄኔራል ያለ ነው። ያየሰው ሽመልስ ይቀጥላል። እኔ አበቃው።